የአማራ ክልል የጸጥታ ተቋማት ሪፎርም ስራን ከዓመት በፊት ሲጀምር መነሻውን ሀገራዊ የጸጥታ ተቋማት ሪፎርም ተግባርን ማዕከል አድርጓል። በዚህም ክልሉ ያለበትን የጸጥታ ነባራዊ ሁኔታ ከግምት በማስገባት የፖሊስ ተቋማትን እና የሰው ኃይልን ማዘመን ትኩረት በማድረግ ስራዎችን አከናውኗል። የሪፎርሙ ስራ በዋነኛነት ያተኮረባቸው የሰው ኃይል ልማት፣ አደረጃጀትን የማስተካከልና የአሰራር ስርዓትን የአሁንና የወደፊቱ ሁኔታችንን መነሻ ያደረገ ሆኖ ተጀምሯል። አንዳንድ ሰዎች እንደሚሉ ሳይሆን የሪፎርም ስራችን የአመራር ለውጥ ማድረግ ብቻ አይደለም። ይልቁንም ከአመራር እስከ አባል ድረስ ያለው የጸጥታ ኃይላችን በተስተካከለ አመለካከትና የማድረግ ብቃቱ ከፍ ባለ ደረጃ እንዲገኝ በመመኘት የተጀመረ ነው። በዚህ ውስጥ ደግሞ የህዝብ አገልጋይ የሆነ ፖሊስን በመገንባት እምነት የተጣለበት ሰራዊት ለማድረግም ሪፎርሙ ፍቱን መላ ሆኖ ተወስዷል። ታማኝ የህዝብ ተቋም እንዲሆን በህዝብ ዘንድ ያጣነውን የታማኝነት ኢሹ መፍታት አለብን ብለን በሱ ላይ ከፍተኛ በተለይ ከስነ ምግባር አንጻር ሙያዊ ስነ ምግባር፣ ሌላው ሙያዊ ነጻነቱ፣ ያለምንም ጣልቃ ገብነት በሙያው በፖሊስ ዶክትሪን እንዲመራ የማድረግ ስራ እነዚህ በጣም ውጤታማ እና በፖሊሱ ህይወት ውስጥ ትልቅ አስተዋጽኦ ያላቸው ናቸው። እና ይህንን ወደ አሁን አማራ ክልል ስናመጣው አሁን የጀመርነው የአማራ ክልል የሪፎርም ስራ የዚህ አንድ አካል፣ ክልሉ በጸጥታ ተቋማት ላይ እያካሄደ ያለው የሪፎርም ስራ እንደ ሀገር ወጥነት ያለው የዘርፉ የሰው ኃይል ለመፍጠርም ሚናው የጎላ ነው። ይህም በውል ተገልጦ መታየት እንዲችል ከስልጠና ተቋማት ጀምሮ የማሻሻያ እና ማደራጀት ስራዎችም ተከናውነዋል። የጸጥታ ኃይላችን የሚሰማራባቸውንና የሚሰለጥንባቸውን ተቋማት ማሻሻልና እንደገና ማደራጀትን አስፈላጊ በመሆኑ የመሰረታዊ ወታደር ማሰልጠኛ ተቋማትን መለየትና በተለይም ደግሞ በአመራር ደረጃ አመራር የምንቀርፍበት የምናሳደግበት በአጠቃላይ በልዩ ልዩ የሙያ ዘርፎች የሚሰለጥኑበትን ተቋማትን ወደ ዩኒቨርሲቲ ደረጃ ማሳደግና ለዚህም የሆኑ አቅም የመገንባት ስራ እንዳንድ ተልኮ ይዘን ስንሰራበት ቆይተናል። የተሻለና ውጤታማ ስራ አከናውነናን ማለት ይቻላል። ስለዚህ ይሄ ሪፎርም አካል በፌዴራል ብቻ ተንጠልጥሎ መቅረት ስለሌለበት ወደ ክልል መውረድ ስላለበት ክልሎችም ቤንች ማርክ እያደረጉ የፌዴራል ፖሊስ የተሰራውን የፖሊስ የጸጥታ ሪፎርም ስራ የማስፋት ስራ አንዱ አካላ ነው። ስለዚህ እኛ በቀጣዩ በ2025 በኢትዮጵያ ምርጥ አምስት ከአፍሪካ ፖሊሶች ውስጥ ለመግባት ትልቅ ራዕይ ይዘን እየሰራ ነው። የማድረግ ብቃቱ ያደገና ስራዎቹንም በወጉ መከወን የሚችል የፖሊስ አደረጃጀት ለመፍጠር የክልሉ መንግስት ቁርጠኝነት ወስዷል። ይህ ደግሞ ፖሊስ ነጻና ገለልተኛ የሆነ ተቋም እንዲሆን አቅም የሚፈጥር ነው። ፖሊስ ነጻና ገለልተኛ ተቋም እንዲሆን ሪፎርሙ ያስቀምጣል። ሪፎርም ሲደረግም የአይነት ችግር ስለነበረው፣ ስለዚህ ያንን ለማድረግ አንዱና ትልቁ ወይም ደግሞ ምን ለማለት ይችላለሁ የአንበሳው ድርሻ የሚወስደው ለሪፎርሙ ነጻና ገለልተኛ የፖሊስ ተቋም እንዲዋቀር የክልሉ መንግስትና ካቢኔ መፍቀዱ ነው። ይሄ አንድ ትልቅ ማይልስቶን ነው። የክልሉ ፖሊስ በሙያዊ ስነ ምግባር የታነጸ እንዲሆንም አጫጭር የስልጠና መርሃ ግብሮች መኖራቸውን ያነሱት ርዕሰ መስተዳድሩ፣ በዚህም ከመከላከያ ሰራዊትና ሌሎች የጸጥታ አካላት ጋር በትብብር የመስራት እድሎች ተፈጥረዋል። ከሀገራችን የመከላከያ ሰራዊት ተቋማትና ከፌዴራል ፖሊስ ተቋማት ጋር በመተባበር እየሰራን እንገኛለን። በተለይም ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር ተደራጅቶ እና ተቀናይቶ የመስራት ልምምድ ከወትሮ በተለየ ሁኔታ ከፍ እያለ የመጣ መሆኑንም እንገነዘባለን። በዚህም እንደ ክልል በተለይም ደግሞ የፖሊስ ተቋሙ በእጅጉ እየጠቀመውም እንደሆነ እንረዳለን። የዚህ ሪፎርም አካል የሆነው በዲጂታል የታገዘ አገልግሎት የሚሰጠው የክልሉ ፖሊስ ጠቅላይ መምሪያ ዋና መስሪያ ቤት ህንጻ ትናንት ተመርቋል።